የአፍሪካ ቀንድ ቀጣናዊ ውጥረት በየጊዜው ተለዋዋጭ እየሆነ ነው። በሚገርም ሁኔታ ሶማሊያ በንግድ ዝውውርና መካከለኛ ምስራቅ ፖለቲካዊ ገሞራ ቁልፍ በሆነው የኤደን ባሕረ ሰላጤ ላይ የሚገኘው ወደቦቿን ለአሜሪካ እጅ መንሻ በልዩ ሁኔታ ተጠቀሚበት ስትል መጠየቋን ሾልኮ ወጣ በተባለ ደብዳቤ መረጃው መገኘቱ ተጠቁሟል። የሶማሊያ ፕሬዚዳንት ሐሰን ሼክ መሐመድ ለአሜሪካቻቸው ዶናልድ ትራምፕ ጻፉት በተባለው ደብዳቤ አሜሪካ የበርበራን ወደብ ሙሉ ለሙሉ እንድትቆጣጠር መጠየቃቸው ተሰምቷል። የባሌዶግሌና የበርበራ ወታደራዊ አየር ማረፊያዎች አሜሪካ ሞገደኛውን የፖለቲካዊ ቀጣና ለመቆጣጠርና በበቂ ሁኔታ ወታደራዊና ሌሎች ግብዓት ለማስተላለፍ የሚያስችላትን የባህር ቁጥጥር ለማድረግ ይረዳታል የሚል በደብዳቤው ላይ ይነበባል። በኢራን የሚታገዙት የየመን ሁቲ አማጽያን በቀይ ባህር ላይ በኤደን ባህረ ሰላጤ አካባቢ በፈጸሙት ተደጋጋሚ ጥቃት ከእስያ ወደ አውሮፓና አሜሪካ የሚደረገው የንግድ መርከብ ፍሰት በመስተጓጎሉ አሜሪካ አካባቢው ላይ ከፍተኛ ወታደራዊ ቁጥጥር ለማድረግ እንቅስቃሴ ከጀመረች ሰነባብታለች። ሌላው አሸባሪ ቡድን አልሻባብ በሶማሊያ መስፋፋቱን ጨምሮ ሶማሊያ ያቀረበችው የወደብና ወታደራዊ መቆጣጠሪያ ስፍራ የትራምፕ መንግስት፣ ሁለቴ እንኳን እንዳያስብ ለውሳኔ የሚገፋፋ ሆኖ ተገኝቷል። ነገር ግን በርበራና ቦሳሶም ወታደራዊ አየር ማረፊያዎች ለአሜሪካ ያቀረቡት ሐሰን ሼክ መሐመድ ላይ ከፍተኛ አመክኖያዊ ጥያቄዎች እየተነሳ ነው። ሶማሊያ የራሷን ባሌ ዶግሌ ወታደራዊ ስፍራ አሜሪካ አልሻባብንና አይሲስን ለመዋጋት እንድትጠቀምበት ከሰጠች የቆየ ቢሆንም ሶማሊያ አይደለንም ብለው ራሳቸውን የሚያስተዳድሩት ሶማሌላንድ እና ፑንትላንድ ወደብ የሆኑት በርበራና ቦሳሶ ላይ የሐሰን ሼክ መሐመድ መንግስት መብት የለውም የሚል ቁጣ ቀስቅሷል። በተለይም ለቀይ ባህርና የኤደን ባህረ ሰላጤ ቁልፍና ስልታዊ የሚባለው በርበራ ወደብ ዓለም አቀፍ እውቅና ለማግኘት የዲፕሎማሲ ውትወታ ለማድረግ በሚጥረውና እጅግ ሰላማዊ በሚባለው ሶማሊላንድ ቁጥጥር ስር ነው። ለዚህም ነው የሐሰን ሼክ ደብዳቤ ውጥረት ያነገሰውም የሶማሊላንድ የውጭ ጉዳይ ሚኒስትር አብድራማን ዳሄር አደን የሶማሊያን እንቅስቃሴ ተስፋ የቆረጠ ሲሉ አጣጥለውታል። የ78 ሺህ ብር ቅናሻችን ሳያበቃ ለስምንት ደንበኞች ብቻ እድል እንሰጥ ነው። አሁኑኑ ስክሪን ላይ በተቀመጠው ስልክ ደውለው ሲመጡ የጠዋት ፀሐይና ቆንጆ እይታ የሚያዩ ቤቶችን በ8 ፐርሰንት ቅድመ ክፍያ ብቻ 60 ፐርሰንት የባንክ ብድር በረጅም ጊዜ የሚከፍሉት ከባለ 1 እስከ ባለ አራት መኝታ በተለያየ የካሬ አማራጭ እናቀርብሎታለን። ስለዚህ ከዚህ በፊት እድሉን ያልተጠቀማችሁ ደንበኞች አሁን ይደውሉ። ዴምስ ሪል ስቴት። ሶማሊላንድ ላለፉት 34 ዓመታት እውቅና ሳይኖራት ራሷን ስታስተዳድር በ2003 እና በ2017 ሰላማዊ የሚባል ምርጫ ማካሄዷ ይነገራል እና አሜሪካም ምርጫውን በአካል በመገኘት በ2017 መታዘባቸው ይታወሳል። የውጭ ጉዳይ ሚኒስትሩ አብዱርህማን ሶማሊላንድን ዓለም አቀፍ እውቅና ከማግኘት የሚያግዳት አንዳች ኃይል የለም ብለዋል። ሶማሊላንድ የባህር በር ወደቦቿን ለአሜሪካ በማበርከት ሀገራዊ እውቅና ለማግኘት የራሷን እንቅስቃሴዎች ውትወታ ከጀመረች ቆይቷል። የሐሰን ሼክ መሐመድ እንቅስቃሴ ይህን እውቅና ለመግታት እንደሆነ እየተነገረ ነው። ሶማሊላንድ በርበራ ወደቧን በማስፋፋት የዩናይትድ አረብ ኤምሬት ኩባንያም እየተቆጣጠረው ነው። ዩናይትድ አረብ ኤምሬት እንደሚታወቀው የአሜሪካ የቀኝ እጅ የሆነች አጋር ሀገር ናት። የዱባዩ ኩባንያ ዲፒ ወርልድ ከስድስት ዓመታት በፊት መቶ አንድ ሚሊዮን ዶላር ፕሮጀክት መጀመሩም በዩኤ እና በሶማሊያ መካከል ፖለቲካዊ ውጥረት መፍጠሩ ይታወሳል። አሜሪካ አልቃይዳና አይሲስን ለመዋጋት ለሶማሊያ ወታደራዊ እርዳታ የምታደርግ የነበረ ሲሆን በመጀመሪያው ትራምፕ አስተዳደር እገዛው መቀነሱ፣ አሁንም ተመሳሳይ እርምጃ ሊቀጥል ይችላል እየተባለ ነው። ሶማሊያ በአሜሪካ የበረራ አቀባ ከተደረገባቸው ሀገራት አንዷ ስትሆን አሁንም ቀይ ማስጠንቀቂያ ከተደረገባቸው የቀባ ሀገራት ዋነኛዋ ናት። በተቃራኒው የሶማሌላንድ የተረጋጋና ፖለቲካዊ ክበቡ ሰላማዊ መሆኑ ለትራምፕ ምርጫ የቀረበች ናት የሚል ትንታኔ እየተሰጠ ነው። የአፍሪካ ቀንድ የፖለቲካ ኤክስፐርት የሱፍ ቢላል ከሞሮኮ ሆነው በሰጠው ቃለ ምልልስ አሜሪካ ምን የስትራቴጂ ጥቅም ይኖራታል? በዚህ ወደቦች ላይ ተብሎ ነበር።

ይህ እንቅስቃሴ ቀጣናዊ ውጥረቱን አያባብሰውም ወይ? በአካባቢው ፍላጎት ካላቸው እነ ቻይና ና ቱርክ ሌላ ግፊት አይኖረውም ወይ? አካባቢውን የሚበጠብጥ እንቅስቃሴ አይደለም ወይ? ተብሎ ዩሱፍ መልሶ ር

ልክ አሁን ህዳሴ ላይ እንደምንደራደረው መደራደር እንችላለን። ችግር የለው፣ ችግር የለው። ድርድር ማለት አትጠቀምበት ማለት ካልሆነ በስተቀረ ችግር የለው። አንዳንዶች የቀይ ባህር ጉዳይ ሳናነሳ በሰላም ተቀምጠናል እኮ አሁን ለምን ዝም አንልም? ቢቀርብንስ? ከኤርትራ ቢያጋጨንስ? ከጅቡቲ ቢያጋጨንስ የሚል ስጋት ያላቸው ሰዎች አሉ። 50 ሚሊዮን ነበርክ፣ አሁን በ230 150 ሚሊዮን ልትሆን ነው። አሁን በ230 150 ሚሊዮን ህዝብ ጂኦግራፊካል ፕሪዝን ሆኖ መኖር ወራ አይችልም። አንደኛ ደህንነት አለ እንደምታውቁት፣ ብላስት ያደርጋል። ብትፈልግም ባትፈልግም ወደ ሆነ ይፈነዳል። ህዝቡ እንዳይፈነዳ እንዳይበተን መነጋገርና መልክ ማበጀት ያስፈልጋል። ኢትዮጵያን የሚመራው የብልጽግና መንግስት በጠቅላይ ሚኒስትሩ አብይ አህመድ በኩል የአሰብ ወደብ ፍላጎት የነበረ ሲሆን ኋላ ላይ ደግሞ የሶማሊላንድ በርበራ ወደብ ተጠቁሞ እንደነበር ይታወሳል።

ሶማሊያም ኢትዮጵያ ላይ ከፍተኛ ፖለቲካዊ ጫና ስታደርግ ቆይታለች። ትብብሯን ከግብፅና ኤርትራ ጋር አድርጋም ኢትዮጵያ ላይ ከፍተኛም ጦርነት ይነሳል የሚል ሀሳብ ሲሰጥ ቆይቷል። ጠቅላይ ሚኒስትር አብይ አህመድ መልሰው ከሶማሌላንድ አቻቸው ሀሰን ሼክ መሐመድ ጋር ተወያይተዋል። አሁን የኢትዮጵያ ሁኔታ በከፍተኛ ደረጃ በተለያዩ መንግስታዊ ሚዲያዎች የሚነገረው የአሰብ ወደብ ፍላጎት ነው። ከቀይ ባህር ጋር ያለው ግንኙነትም እንደተበጠሰ ነው። የወደብን ፍላጎት በተመለከተ እና ሌሎችም በቅርቡ የተጠየቁት ጠቅላይ ሚኒስትር አብይ አህመድ ጦርነት በፍጹም ከኤርትራ ጋር ሊኖር አይችልም ብለው መናገራቸው ይታወሳል። ዋናው ዓላማ ቀድሜ ከእናንተ ጋር እንደተወያየሁት የባህር በር ጥያቄን ማንሳት ማንሸራሸር ነውርነቱ አክትሟል። ከማንም ዓለም ጋር ስንነጋገር ትክክል ነው። በዓለም ላይ የእናንተን ያክል ቁጥር ኖሮት ትልቅ ሀገር ሆኖ የባህር አክሰስ የሌለው ሀገር የለም። ነገር ግን በንግግርና በውይይት በሰጥቶ መቀበል መርህ መሆን አለበት፣ ግጭት እንዳትገቡ ጥንቃቄ ያስፈልጋል ይላሉ እንጂ አያስፈልግም የሚል ሰው ኦልሞስት ጠፍቷል። የለም ይሄ ለኢትዮጵያ ትልቅ ድል ነው።